ባይሆን ስትደውሉ አደራ ምንለው ሁልጊዜ እንደምንለው ቲቪያችሁን ዘግታችሁ ወይ ድምፁን አጥታችሁ ቢሆን ድምፃችሁ ይሰማል። እንደዛ ካልሆነ ስለሚረባበሽ አንሰማማም፣ እና ይህን አደራ እንሰጣለን። ሼኻችን አህለን ወሰደድ ኳን መጣችሁልን። ወደ ያው ጥያቄ አሁን እንደተለመደው ልጀምርና ውዱእ ካደረጉ በኋላ እስቲንጃ ቢደረግ ጓንት ለብሶ ነገር የሚል ጥያቄ አለ። ችግር የለውም መጀመሪያ ስትንጃ ማድረግ ማለት የውዶ አካል አይደለም። እሱ የነጃሳ ማስወገድ አካል ነው። ስትንጃ ማድረግ ማለት ነጃሳ ማስወገድ ስለሆነ ውዶ ካደረገ በኋላ ብልቱን መንካት ያፈርሳል። አርጃሂል አቅዋል ደሊሉም ጠንካራ ስለሆነ መልሶ በባዶ እጁ ሚነካው ከሆነ ውዶ ይፈርሳል። ከዛ ውጭ ግን እሱና በብልቱ መካከል የሚጋርድ ነገር ጓንት፣ ፕላስቲክ ነገር ኑሮ ከሆነ ችግር የለውም። ማ ሌላው እናትያ ወይም የአባት ሚስት አጅነቢ ትሆናለች ወይ? አጅነቢ አደለችም። ላተንኪሑ ማነካሐ አባኡኩም በማለት የገለጸው እነሱ ነው። እንኳን አብራው ኑራ የነበረች ቀርቶ አንድ ቀን እንኳን ካሕ ካደረጋት ሕኩም ልኡም ታገኛለች ነው ለማዎች ሉ። ምክንያቱም ማነካሓ አባኡኩም ማለት ማተዘወጀ አባኡኩም አባቶቻችሁ ያገቧቸውን አግብተው አብሮ ሳይኖሩ እንኳ ቢፈቱ ማለት ነው። ክብር አላቸውና የእናት ደረጃ ይሰጣቸዋል። ሌላው አንዳንድ ቲዩበሮች ወይም የቲዩብ ባለቤቶች ላይክ በማድረግ ብር ይከፍላሉ እና እዛ ላይ መሳተፍ እንዴት ይታያል እንዴት ላይክ ይጠይቃሉ። እነሱ የሚያስተዋውቁት ነገር ይኖሯቸዋል። ለማን ይከፍላሉ? አንተ ላይክ ስታረግ ላይክ ሳጋቸው ለ ይከፍሉኛል ተከፈሉ ሳይሆን ችግራሉ። ብዙ ጊዜ ዛ ቴክስት ይልካሉ ለግለሰቦች እና ለማስታወቂያ ምናምን ይልካሉ። ን ላይክ አርግልን ምንም ማን የለው አገልግሎት አግኝተዋል። ክፍያን ንክፈል ካሉ መልካም ነው። ሌላኛው ጥያቄ የህፃናት ቻናሎች ላይ ለምሳሌ እንደ ሙዚቃ፣ እንደ ዘፈን፣ እንደ ጭፈራ የመሳሰሉ ትዕይንቶች አሉ እና እነሱን ለልጆች ማሳየት ይፈቀዳል ወይ? ሙዚቃ ላይ ልጆችን ማሳደግ ማለት ነው የሚሆነው። ያንን ዜማ ያንን እንትን ውዝዋዜ ወደውት ተዋህደውት እንዲያድጉ ነው የሚያደርገው። ስለዚህ ለህፃናት የሚቀርብ ማንኛውም ነገር ከዚህ አይነት ነገር የጸዳ መሆን አለበት፣ አለዛም ማሳየት የለብንም። ሰላሙ አሌይኩም ወራህመቱላ መርሓባ

እዚያ ወጣ ለቅሶ፣ ምን ተፈጠረ ያልከኝ በዛ መካከል። አዎ እሺ። ለቅሶ ለለቅሶ ሄዳ ማለት ነው። ለሞት ግልጽ ነው፣ ግልጽ ነው። እሺ፣ ሌላ ጥያቄ አለ?

አይደለም፣ መጾም ትቻለች? አትችልም። እሷ መጾም አትችልም እንዴ? አሁን ባለችበት ማችለው? አሟት ነው? ወልዳ ነው? ለምንድን ነው ለምንድን ነው ማትችለው? ምን ሆና ነው? ኦኬ እ አልተሻላትም

ደ ኡስታዝ ወደ ጥያቄ ለማለትና ሚስቴን ሁለት ጊዜ ፍትቻት ነበር። ለሶስተኛ ጊዜ ቤተሰቦች ጋር ከሄድሽ ፍችነሽ አልኳትና፣ ለመኖር ወንድሞ ለዝም ብላ ሳይሆን ለለቅሶ ሄደች፣ ሞት ተፈጥሮ ትፈታለች ወይ? አዎ በሸርጥ ካንጠለጠለ ፍቺው ይገኛል። ግን መጀመሪያ ማድረግ ያለበት ነገር ምንድነው? ያንን ሸርጥ ማንሳት ይችላል እኮ። እንደዚህ አይነት ካደረግሽ ፍችነሽ አላትን ሰው ያንን ሳታድርግ በፊት ፈቅጃ አለሁኝ ያስቀመጥኩትን ገደብም አንስቻለሁ ቢል ይችላል። የሚከለክለው ነገር የለም። ግን ገደቡን ሳያነሳ በፊት ከሄደች ይፈታል። እሱ እያለ ያለው ግን እዛ መሄዷን ጠልቶ ከአቅም በላይ የሆነ ገባኝ። ለምንም ይሁን እንግዲህ ምክንያት አላስቀምጠም። እሱ እዛ ሄደሽ የምትቆይ ከሆነ ፈጥቼሻለሁ ነው ያላት። አሁን ለለቅሶ ትሂድ ለጉብኝት ትሄድ አልዘረዘረም መሄድ ላይ ነው ጉዳዩ ተንጠለጠለው ማለት ነው ከሄደች ጸድቃል ነው ሶስት ፈተለች ማለት ነው መርሃባ ሌላኛው እህቴ ጅዳ ለምትኖረው ሀያ ቀን ረመን አልጾመች ማሟት ነበረ አሁን ግን ተሽሎታል ለምትለው እሷ ለእሷ እዚህ ሰደቃ ባረግላት ይችላል ወይ አይ ከተሻላት መጾም ነው ያለበት ሰደቃ የሚባለው እኮ ከናካቴው መጾም የማይችል ለምሳሌ በጣም አዛውንት የሆነና ሰባ ሰማንያ ዘጠና ዓመት ቢጾም የበለጠ እየወደቀ የሚሄድ ከሆነ ሰደቃ ማብላት ይችላል ነው የተባለው፣ እንጂ አቅም ያላት ማናችንም እንታመማለን። የታመምን ጊዜ ማፍጠር ይፈቀዳል፣ ሲሻለን ደግሞ ቆጥራን መክፈል ነው ያለብን። ስለዚህ ወደ ሰደቃ ትሄድ ሚች ማለት ነው። ስለዚህ አሁን ባይሻላት እንኳን ትጠብቃለች፣ እስከሚሻላት ትጠብቃለች። ቋሚ አይደለም በሽታው፣ ሊወገድ የሚችል ነገር ነው። ሌላኛው የሙዳረባ እና የሙራባሓ ልዩነት ምንድነው እንደ ፊቅህ አብራሩኝ ይላል የሚገናኙ ነገሮች አይደሉም እኮ ሙዳረባ ማለት የገንዘብ ባለቤት ለስራ ባለቤት ገንዘቡን ይሰጣል ከአንድ ሚሊዮን ሁለት ሚሊዮን ስራበትና በሚገኘው ትርፍ ላይ ይህን ያህል ፐርሰንት እናገኛለን ተባብሎ ይነጋገራሉ ይሄ ሙዳረባ ይባላል ትርፍ የጋራ ይባላል በድሮ አጠራር ይሄ ነው ሙዳረባ ማለት ሙራባሓ ማለት ደግሞ እቃውን ፈላጊ የሆነው ሰውዬ ለባለ ገንዘቡ እንዲህ አይነት እቃ ፈልጋለሁ ግዛልኝና እገዛሃለሁ አትርፌ እገዛሃለሁ ብሎ ነው። ሙራባሓ ማለት እኮ ማታረፍ ማለት ነው ቃል በቃል ትርጉሙ። ስለዚህ የገንዘብ ባለቤት ለምሳሌ ባንኮች ገንዘብ አላቸው ብለን እንውሰድና ያው ሙራባሓ እየተሰራ ያለው ከነሱ ጋር ስለሆነ አብዛኛው እቃ ፈላጊው አካል የሚፈልገውን እቃ ይናገራል። የት ቦታ እንደሚገኝ ይጠቁማል። ሾፈርማን ጠሉታል። ከዛ በኋላ ያንን እቃ ለሱ ይገዙለታል፣ ማለትም ለባለ እቃው ገንዘቡን ይከፍላሉ ማለት ነው። ባይሆን ለሱ ሲሸጡለት ተጨማሪ ዋጋ ጨምረው ነው ለነሱ ትርፍ እሱ ነው። በመቶ የገዙትን በመቶ ሀያ አድርገው በረጅም ጊዜ ክፍያ ይሰጡታል።